የአቶ ጊዜ አለኝ ህይወት። አቶ ጊዜ አለኝ አንድ ነገር የሚተገብረው ሲመቸው ወይም ሙዱን ሲያገኝ ነው። ዘና ያለ፣ መጨናነቅ የማይወድና ብዙውን ጊዜ እግሩን ጠረጴዛ ላይ ሰቅሎ የሚታይ ሰው ነው። ተግባሮቹን ቅደም ተከተል የሚያስያዝ ልማድ ባይኖረውም በውስጥ ታዋቂነት ግን ማድረግ ደስ ከሚለው ተግባር መጀመር እንደሚወደው እውቅ ነው። አንድ ነገር ደስ የሚለው ከሆነ ጊዜ አጣለትም። በመቀጠልም ለማድረግ ቀለል ያለውን የመምረጥ ዝንባሌ ያለው። አንድ የጀመረውን ነገር ለማስተላለፍ ወይም ለማቆም ትንሽ እንቅፋት በቂ ነው። አቶ ጊዜ አለኝ የኖረውን መፈክር ስደርስ ደርስበታለሁ ነው። አብዛኛውን ጊዜ በጊዜው ያልተከናወነ ተግባር ሊያደርስ የሚችለውን መዘዝም ሆነ ሊጎዳ የሚችለውን ሰው የማየት ብቃት የለውም። እንዲሁ በመላምት ስለሚኖር ከራሱ አልፎ ቤተሰቡንም ሆነ መስሪያ ቤቱን የሚጎትት ታላቅ የስኬት ጠንቅ ነው። እሺ፣ ከአቶ ጊዜ አለኝ ምን እንማራለን? ኮሜንት ላይ አስቀምጡልኝ። ለጥበባዮች ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት መጻፍ እንዳድረሱ